እኛ አረብ ሀገር ሴቶች እኮ የምናስበውና ና የምንጨነቀውን ያክል እኮ ለእኛ የሚጨነቅልንና ና የሚያስብልን የለም ማለት ነው። አስባችሁታል። እንዲህ ሰርታችሁ ይህ እንደዚህ ጉልበታችሁን ጨርሳችሁ ለቤተሰቦቻችሁ እየረዳችሁ ለእኔም ስሩልኝ ብላችሁ የራሳችሁን ትንሽ ስታስቀምጡ እሱንም ተቀምታችሁ ሀገር ገብታችሁ ደግሞ ምንም የላችሁም ስትባሉ ምን አይነት ስሜት እንደምሰማው አስቡት። እንግዲህ ችልጅ ወላሂ የምትሰራውን ስራ ይሄ ነው ብዬ ልነግራችሁ አልችልም ማለት ነው እና እቺ መዳም ያለችውንም እነግራችኋለሁ። ሙሉ ቪዲዮውንም አስደምጣቸኋለሁ። ቪዲዮውን ላይክ፣ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። ሀባይ ቤ እንዴት ናችሁ? ሰላም ናችሁ? እኔ ጋ ሁሉ ሰላም ነው። አላህ ሱብሐነሁ ወተዓላ በእያላችሁበት ሰላማችሁን ይብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ እንደተለመደው አዲስ ቪዲዮ መጥቻለሁ ማለት ነው በዚች ልጅ ዙሪያ ትናንትናም ቪዲዮ ሰርቼ ላችሁ ነበረ ወንድ ልጅ የማይሰራውን ስራ ነው የምትሰራው ማ ነው የምትሰራው ስራ ጉልበቷን የሚጨርስ እንዲሁ በሽተኛ የሚያደርጋት ስራ ነው የምትሰራውች ልጅ የቤተሰቦቿ እጦትና የቤተሰቦቿን ለውጥ እንጂ የምትፈልገው ለራሷ ምንም ለጉልበቷ የምታስብ ነገር የለም መዳሚቷ በራሱ አፍ ነው የመሰከረችላት ማለት ነው አስባችሁታል ስሬ ያለቻትን ሁሉ እየሰራች ወንድ ልጅ የማያነሳውን እንትን ማለት ነው። ወላሂ ትልቁን ከአምሳ ኪሎ በላይ የሆነን ጆንያ ላይ ያለውን እንትን ከዚህ ወደዛ እያጓጓዘች ያን ሁሉ ሰርታ ቤት አጽድታ፣ እንደገና በግ ጠብቃ፣ እንደገና ልጆቹ ወንድ ልጆቹን የሚሰሩትን ስራ እያገዘች፣ እንደገና ሴቶቹ የሚፈልጉትን ነገር እየሰራች፣ እቃ እያጠበች ልብስ እያጠበች እየተወከሰች ያን ሁሉ እንኳን ስርስላት ወላሂ፣ ደከመኝ እንኳን አትለኝም። ማለ ደከመኝ ሊረፉ እንኳን አትለኝም። ምላትን ሁሉ እሺ ነው የምትለኝ። ያን ሁሉ እንኳን ጉልበቷን በዝብዛ እንኳን ያን ሁሉ ሰርታ ወሯዋ ስትደርስ ስልኳ ተበላሽቶ ስልክሽን አሰሪ ወይም ደግሞ ስልክ ልግዛልሽ ብዬ ስላት አይ ብሩ እንዲጎልባት አልፈልግም ለእናቴ ሙሉ በሙሉ እንዲሄድላት ነው የምፈልገው አለችኝ። እኛ እኮ እኛ ሳውዲ አረቢያ ላይ አለች። እኛ ሳውዲ አረቢያ ላይ ለእናቾቻችን እንደዚህ አናስብም። ግን ኢትዮጵያውኖች ምን ያክል ለቤተሰቦቻችሁ መስዋዕትነት ከው የምትከፍሉት እንዲህ እንኳን መስዋዕትነት ከፍላችሁ ብራችሁን ቤተሰቦቻችሁ የሚበሏቸው አሉ ብላ ስትናገር ነበረ። ማ ነው ከዚህ በፊት ቤቷ የሰራች ልጅ ነግራት አለች ይመስለኛል ማለት ነውና አስባችሁታል? ወንድ ልጅ የማይሰራውን ስራ እንደዚህ ጉልበቷን የሚበዘብስ ስራ እንኳን ሰርታ በሽተኛ የሚያደርጋት ስራ እንኳን ሰርታ ለራሷ ምንም ሳታስቀራ አስባችሁታል? የተበላሽ ስልኳን እንኳን ሳታስተካክል ለቤተሰቦቿ ነው የምትሊከው። እና እባካችሁ ቤተሰቦች ለልጆቻችሁ አስቡ። ስደት ሀገር ላይ የተሰደዱ ልጆቻችሁ እንደዚህ መስዋዕትነት ከፍለው ነው ብርም ሰርቶ የሚልኩላችሁ ብላ ለኛ ለሀገር እናቶች እና አባቶች መልእክት ስታስተላልፍ ነበረ ማለት ነውና በጣም ነው ያዘንኩት። ልጅቷ በጣም ህፃን ናት፣ ምንም ነገር አታቅም። ከሀገር እንደመጣች ወደ ስራ ነው የገባችው። ጠለብ ቤት ነው ያለችው። ደግሞ ያጋጠመቻት መዳምቷ ጥሩ ናት፣ ግን ስራ በጣም ነው የምታሰራት። በጣም ነው ጉልበቷን የሚበላ በሽተኛ የሚያደርግ። ወላሂ ላዚ ያንን ስትጎትት ምን ያክል ጉልበቷና አጥንቷ እንደሚነካ አስቡት ማለት ነው። ባካችሁ እህቶቼ አረብ ሀገራት ላይ የምትመጡ በተለይ ደግሞ አዲስ የምትመጡ እንዲሁም ደግሞ መዳም ቤት የምትሰሩ እህቶች እባካችሁ የራሳችሁን ስራ ለይታችሁ ይወቁ፣ መብትና ግዴታችሁን ይወቁ። እባካችሁ ጉልበታችሁን ቢበዘብዝና በሽተኛ የሚያደርግ ስራ አትስሩ። ወላይ ስራ ጉልበት የበዛበት ስራ የምትሰሩ ከሆነ ወላይ ኮላለት በሽተኛ ትሆናላችሁ። ሳምባችሁ ይነካል፣ ልባችሁ ይነካል፣ ይደክማችኋል። አጥንታችሁ ራሱ ይህንን ስራ አይችልም ማለት ነው። ምንም እርፍት ማታገኙ ከሆነ ሀያ አራት ሰዓት ይህንን ስራ ሁሌ የምትሰሩ ከሆነ ጉልበታችሁ እያለቀ እያለቀ እያለቀ መጨረሻ ላይ ግን በሽተኛ ሆናችሁ ነው ራሳችሁን እንኳን ማንሳት የማትችሉበት፣ ራሳችሁን እንኳን መቆጣጠር የማትችሉበት ሁኔታ ላይ ትደርሳላችሁ ማለት ነው። መዳሞች እንደሆነ ስሪ ከማለት ውጭ እረፊ የሚላችሁ የለም። ትንሽ እንኳን እርፍት አድርጊ ብለው ለእናንተን የሚጠይቃችሁ የለም ማለት ነው እና እባካችሁ ጥንቃቄ አድርጉ ማለት ነው። ከሀገር ስትመጡ ትሰራላችሁ ተብላችሁ ከመጣችሁ ስራ ሌላ ሲሰጣችሁ፣ ጎረቤት ተወስዳችሁ እንኳን የጎረቤት ስራ ወይም ደግሞ እናት ቤት ልጅ ቤት ወስቶ ስራ የሚያሰራችሁ ከሆነ እኔ አንቺ ቤት ነው እንጂ ሊሰራ የመጣሁት ሰው ቤት ሊሰራ አልመጣውም ብላችሁ እምቢ በሉ ማለት ነው። በተለይ ደግሞ ጉልበታችሁን በጣም ጉልበት የሚጠይቅ ስራ ከሰጧችሁ አልችል የሚያግዘኝ ሰው ፈልጋለሁ በሉ ማለት ነው። ትናንትና ቪዲዮን አስገብቼላችኋል አይታችሁታል። ከሀምሳ ሺ መቶ ኪሎ እንትኖችን እህልን ከቦታ ቦታ ወደዛ እያደረገች ልጇን ግን ሄደ ተክመሃልና ሄደ ታጥባ ምሳን ብላ እሷ ታነሳዋለች እያለች ወላሂ ነው ምላችሁ። ልጅቷ እየጎተተች አንድ ብቻ እኮ አይደለም አንድ ብቻ ቢሆን አንዴ ነው ብላችሁ እንትን ትሉታላችሁ። እኛም ቤት ራሱ እህል ያመጣሉ ስንዴ ማለት ነው በየጊዜው ከመቶ ኪሎ በላይ አምሳ ኪሎ ያመጣሉ። ግን ለሁለት ለሶስት ሆነን ነው የምናነሰው እኔ ብቻ ያልችለው እሚገርማችሁ ነገር ማለት ነው። እቺ ግን ገና ለጋ ሕጻን ናት። ወላሂ ልጅቷ ገና ሕጻን ናት። ሀያ አመቱ እንኳን የሞላት አይመስለኝም ማለት ነው። ሳያት በጣም የዋህ በጣም ምስኪን፣ በቃ የሚመክራትና ከሰው ጋር የምትጨመር ራሱ አይመስለኝም ስልክ ራሱ የምታወራ አይመስለኝም። እንደተናገረችው ከሆነ ስልኳ ተበላሽቶ ስልኳን እንኳን አትጠቀምም አለች። ስልክሽን ላሰራልሽ፣ ወይም ደግሞ ከዚህ ደሞዝሽ ቀንሼ ስልክ ልግዛልሽ ብዬ ስላት አይ ብሩ በእናቴ እንዲጎልባት አልፈልግም፣ እናቴ በጣም ብሩ ያስፈልጋታል፣ ና እናቴ ይሂድ ብላ ሙሉ በሙሉ ነው የምትልከው። ከመጠጫውን ብዙ ጊዜ ሆኗታል፣ ግን አንድ ብር እንኳን እጇ ላይ የለም ነው ያለች። አንድ ሪያል እንኳን አታስቀራም ነው ያለችው። አስባችሁታል። እባካችሁ እህቶቼ እኔ ቤተሰቦቻችሁ አትርዱ፣ ለቤተሰቦቻችሁ አትስጡ እያልኩ አይደለም። በቤተሰቦች የሚቸግራቸው ከሆነ ከታመሙ የሚታከሙበት፣ ሲራቡ ደግሞ ምግብ የሚገዙበትን ላኩ። ግን ሙሉ በሙሉ ብራችሁን እንደዚህ እርግፍ አድርጋችሁ ለቤተሰብ አትስጡ። ነጌኩ እናንተን የሚያነሳችሁ፣ እናንተን ለራሳችሁ ወጪ የሚሆን ነገር ያስፈልጋችኋል። እናንተ እንደዚህ እየሰጣችሁ ካስለመዳችኋቸው እነሱ እንኳን ሀገር ላይ ሰርተው የሚበሉት ራሱ ስራቸውን አቁሙ የእናንተን እጅ ነው የሚጠብቁት ማለት ነው። ገብቷችኋል? ከዛ በኋላ እናንተ ወደ ሀገር እንኳን ልግባ ብላችሁ ብታስቡ ወደ ሀገር እንዲትገቡ አያደርጓችሁም። የነገ ቀን ሀገር ገብታችሁ እንኳን ራሳችሁን የምታስተዳድሩበት ነገር አይኖራችሁም ማለት ነው። አንዴ ስደት ሀገር ላይ ካወጣን ለእኛ የሚያስብልንና የሚጨነቅልን የለም ገባችሁ ሀገር ከገባችሁ በኋላም እንደውም ተመልሳችሁ ወደ ስደት እንድትወጡ እንጂ ከእነሱ ጋር እንድትቀመጡ የማይፈልጉ እናት አባቶች አሉ ማለት ነው። እና ብራችሁን እናንተ ለራሳችሁ ማታስቀምጡ ነው፣ ለራሳችሁ ማታስቡ ከሆነ ለእናንተ አስቦ ተጨንቆ ብራችሁን የሚያስቀምጥላችሁ የለም። እንደውም አስቀምጡልኝ ስሩልኝ ብላችሁ እንኳን ብትሰጡ እዛ እንደፈለጉ አድርገው እነሱ እንደፈለጉ አድርገው ሰርተው ከዛ በኋላ ግን ያ ነገር ከተሳካ በኋላ እንኳን የሚክዱ አሉ። ማን ነው እህት ወንድሟን የካደች ደግሞ ወንድም እህቷን እህቱን የካደ እናት ልጇን የካደጅበት ዘመድ ነው፣ ዘመን ነው ማለት ነው። በአሁኑ ሰዓት ላይ እንኳን እንኳን ወላይ በአሁኑ ሳል እኔ የራሴን ሰው ካማምን ባዳ ባምን ነው የሚሻለው ማለት ነው። ከባዳ ጋር ተከራክራችሁ ብራችሁን በጉልበትም ይሁን በተጣልታችሁም ንትም ማግኘት ትችላላችሁ። የራሳችሁ እንትን ባዳ ከሆነ ማለት እናተባት ግን ሲሆን በጣም ይደብራል። ገብቷችኋል። ብር ደግሞ ጠላት ነው። ከሰው ያጣላል። በጣም ነው የሚያጣለው። ገብቷችኋል። እህቶች፣ የተጠንቀቁ አላህ ይጠብቃችሁ። የሚጠብቀንም ብራችሁን ያዙ። ብር ሲኖራችሁ ነው የምትከበሩት። ብር ሲኖራችሁ ነው ሁሉ የሚፈልጋችሁ ማለት ነው። እናንተ አሁን የስደት ሀገር ላይ ቆይታችሁ ብር ምንም አይነት ነገር ሳትይዙ ገብታችሁ፣ ብር ያለው ሰው ነው የሚፈለገው ደግሞ እናንተ እንደዚህ ለፍታችሁ ለቤተሰቦቻችሁ ስንት መስዋዕትነትነ ስንት ስቃይነ አይታችሁ ቤተሰቦቻችሁን የለወጣችሁ ሰዎች ሀገር ስትገቡ ምንም ያልሰራ እዛው የነበረ ሰውን ነው። እና አሁን ለምሳሌ ወንድም ወይም ደግሞ እህት እዛው ሆና ከእናትሽ ጋር የኖረችና አንቺ ስደት ሀገር ላይ ለፍተሽ እየላክሽ ከሆነ ሀገር ከገባሽ በኋላ ፍቅር የሚሰጣት ላንቺ ሳይሆን ላንቺ ሳይሆን የሚያስቡት ላንቺ ሳይሆን የሚጨነቁት እዛው ከራሳቸው ጋር የነበረችዋን ልጅ ነው የሚያስቀድሙት ማለት ነው። እናንተ ግን የሰራችሁትን መስዋዕትነት ማንም ዞር ብሎ አያም። እናንተ እዚህ ሀገር ላይ መስዋዕትነት ከፍላችሁ እንደምታገኙት አያውቁም ማለት ነው። እኛ እንዲሁ ከዛፍ ላይ የቀጠፍ ነው የሚመስላቸው ማለት ነው እና ተጠንቀቁ። ላለው ለማንኛውም የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁ አመሰግናለው። ሰላም አለይኩም ረህመቱላሂ አበረካቱ